ጤና ይስጥልን። ውድ የሲዳማ ኒውስ አድማጮቻችን፣ የቀድሞ የኤጄቶ መሪ እንደሆነ ስለሚነገርለትና የሲዳማ ልማት ኮርፖሬሽንን በኃላፊነት ስለሚመራው ከበሌሎች ሽያጭ ጋር በተያያዘ ደግሞ በተለያዩ አካላት ክስ ስለሚቀርብበት ስለ አቶ ታሪኩ ለማና፣ በሁለት መለያ የተጫወተ ራሱን እንደ ፌስቡክ ታጋይ ስለሚመለከተው የሲዳማ ክልል ብልጽግና ጽፈት ቤት የትምህርት ተቋማት ዳይሬክቶሬት ዳይሬክተር ስለሆነው ስለ አቶ ቅዱስ ጋቹ ከጀርባቸው አሉ ስለተባሉት የተለያዩ ሚስጥሮች ጣቢያችን ሰፋ ያለ ዳሰሳም አድርጓል። አብራችሁን ቆዩ። በጣም ሰላማዊ የሆነውን ዴሞክራሲያዊ የሆነውን ህገ መንግስታዊ የሆነውን ትግል አጠናክረው መቀጠል አለበት። ሰላማዊነት መቼም ከእንትን ውስጥ የሚገባ አይደለም። ጥያቄ ነው የሚመለሰው ሰላም ሲኖር። ጊዜው አንድ አመት አልፎታል። በወንዶገነት ከተማ የብዙሃኑን ቀልብ የሚስብና የቱሪስት መስብ የነበረው በሌሎች በባንክ ሀራጅ ሊሸጥ ጫፍ ላይ የሚደረሰበት ወቅት ነበር። ይህ መዝናኛ ስፍራም ቦታው ድንበር አካባቢ ስለነበረ ለሲዳማ ህዝብም ዘርተ ብዙ ጥቅሞችን የሚያስገኝ የመዝናኛ ስፍራም ነው። ይህ በግለሰብ የሚተዳደረው የመዝናኛ ስፍራም በባንክ እዳ ሀራጅ እንደወጣበትና በአጭር ቀናት ውስጥ ግለሰቡ መሸጥ እንደሚፈልግ ለተለያዩ ደላሎች መናገር ይጀምራል። የዚህን ጊዜ ነው የክልሉ ፕሬዚዳንት አቶ ደስታ ሌዳሞ የክልሉ ልማት ኮርፖሬሽን ኃላፊ ለአቶ ታሪኩ ለማ ስልክ ይደውላሉ። ፕሬዚዳንቱ ለአቶ ታሪኩን ቀጭን ትዕዛዝም ይሰጡታል። ትዕዛዙን በአስቸኳይ በሌሎጅን ተደራደር ና ለልማት ኮርፖሬሽኑ እንድትገዛው የሚል ነው። አቶ ታሪኩ በታዘዘው መሰረት የመዝናኛ ስፍራ ባለቤቱን በአካል ያገኘው ና በገንዘብ ሳይስማሙ ይለያያሉ። አቶ ታሪኩ በየትኛውም የገንዘብ መጠን የመዝናኛ ስፍራውን ለልማት ኮርፖሬሽኑ እንዲገዛ በፕሬዚዳንቱ ቢታዘዝም፣ በህገ ወጥ መንገድ ከሌሎች ገዢዎች ጋር በመመሳጠር የመዝናኛ ስፍራውን ሌላ ግለሰብ እንዲገዛውም አስደረገ። መዝናኛ ስፍራው ለሌላ ግለሰብ መሸጡን ከተለያዩ ምንጮች ያረጋገጠው የክልሉ ፕሬዚዳንትም አቶ ታሪኩ ለማ ላይ ጆሮ ላይ ስልክ እንደዘጋና ላለ ባለፉት አንድ ዓመት ለአቶ ታሪኩ ደውሎለትም አያውቅም። የልማት ኮርፖሬሽኑ ኃላፊ አቶ ታሪኩ ለማ የልማት ማህበሩ የተለያየ ትርፍ የሚያገኝበትን የመዝናኛ ስፍራ በተለያዩ ጥቅማ ጥቅሞች ለሌላ ወገን አሳልፎ የሰጠና በህግ አግባብ ጭምር መጠየቅ ያለበት አመራር ነው ሲል በወቅቱ የክልሉ ከፍተኛ አመራር የነበረ አንድ ግለሰብ ስለ አቶ ታሪኩ ለማና ስለ ሌሎች ጉዳይ ያለውን እውነታ ለጣቢያችን አስረድቷል። ሲዳማ ኒውስ ለአቶ ታሪኩ ለማ በመዝናኛው ስፍራው ሽያጭ ዙሪያ አጠር ያለ ጥያቄም ያቀርባል። ክቡር አቶ ታሪኩ ለማ ፕሬዚዳንቱ ፍቃድ ሰጥቶ ክልሉም ገንዘብ መድቦልን ለህዝቡ ልማት ይጠቅማል ብሎ የታመነበትን የመዝናኛ ስፍራ ከሶስተኛ ወገን ባገኘው ጥቅማ ጥቅም ምክንያት ሌላ ግለሰብ አሳልፈ መስጠትን ህሊና አይወቅስህ ምን? የቀድሞ ኤጄቶ ህዝብ የማያውቅህና ከሰፈር ውጭ በቁም ነገር የማትታየን ግለሰብ የሲዳማ ህዝብ አክብሮና እና እውቅና ሰጥቶ በስመት ጋይ በህዝቧናት ላይ ተረማምደሽ ሹመትን ተቆናጣ ለህዝቡ የሚጠቅምን ልማት ከአንድ እንጀራ ለማያልፍ ገንዘብ ስትል የህዝብን አደራ መሸጥህ አያሳፍርህ ምን? ክቡር አቶ ታሪኩ የሲዳማ ህዝብ ጉንፋን ለምን ያዘው ብለህ ከስድስት ዓመታት በፊት እንዳልታገልቀውን ተራው ደርሶ ህዝቡን የልማት በሽተኛ ማድረግ የእድሜ ዘመን ውድቀት አይደለም ምን? እንግዲያውስ አቶ ታሪኩ በክልሉ ሰፊው ህዝብ ከመንግስት ጋር እንዳይተማመን የተለያዩ ሴራዎችን በክልሉ መንግስት በቅርቡ እርምጃ ከተወሰደበት ከክልሉ ሰላም ሰላምና ጸጥታ ቢሮ አላፊ ከአቶ አለማየሁ ጢሞቴዎስ ጋር የሰራ በልማት ማህበሩ ስም የሲቲ ሴንተር ሱቆችን የኪራይ ገንዘብ የማደያውን ኦዲት የማይደረግ ገንዘብ በሲሚንቶ ንግድ ዙሪያ ተቀዶ ማካብት እንዳፈራህና የክልሉ ሰላምና ጸጥታ ቢሮ አላፊ ላይ እርምጃ ከተወሰደ በኋላ ለውጥ ፈላጊ ግለሰብ በመምሰል የክልሉን መንግስትና የክልሉን ህዝብ ዳግመኛ በተለመደው ሴራዎች ለመተብተብ እየተዘጋጀ መሆኑን ጣቢያችን ከምንጮቹ በማረጋገጡ በአስቸኳይ ከዚህ ከፋፋይ ድርጊት እንድትቆጠብና የሲዳማ ክልል ፕሬዚዳንትና የክልሉ መንግስት በበሌሎች ሽያጭ ዙሪያ ግልጽ መግለጫ እንዲሰጡና የክልሉን መንግስት ከህዝቡ ጋር እንዲቃቃርና በሁለት መለያ በመጫወት የተለያዩ ህገወጥ ድርጊቶች ላይ ተሳትፏል ተብሎ በብዙሃኑ የክልሉ ነዋሪዎች ዘንድ ስሞ የሚነሳውን የልማት ኮርፖሬሽኑ ኃላፊውን አቶ ታሪኩ ለማን ከስልጣኑ ወርዶ በህግ እንዲጠይቀው ጣቢያችን ለክልሉ መንግስት ጥሪ እያስተላለፈ ወደ ቀጣይ ሁለት ማሊያ አጥልቆ ሰፊውን ህዝብ ከመንግስት ጋር እያቃቀረው ወደሚገኘው የፌስቡክ ታጋኝ ንለፍ። ቅዱስ ጋቹ ገቲሶ ወጣት የክልሉ አመራር ነው ግለሰቡ በሲዳማ የክልልነት ጥያቄ ወቅት በፌክ የፌስቡክ ፔጆች የተፈጥሮ እውቀት አለው ተብሎ በብዙሃኑ ዘንድ ስሙ የሚነሳውን የአቶ ተስፋ ጽዮን ለገሰን የተለያዩ ጽሁፎችን የራሱ በማስመሰል የሚፖስት የሰብአዊ መብት ተሟጋቹን የአቶ ያሬድ እስጢፋኖስን የትግል ጥሪ ዳሰሳዎችን የእሱ የጭንቅላት ሀሳቦች በማስመሰል ብዙሃኑን ያምታታ በሐዋሳ ዩኒቨርሲቲ ቆይተው በውጤትም በጸባይም በመምህሮቹ ጭምር የሚተች ትላንት መክሮ ያስተማረውን ከዩኒቨርሲቲም ከመጫር ያተረፈውን የክልሉ መንግስት ዋነኛ ተቃዋሚ ረዳት ፕሮፌሰር ተሰማ ኤልያስን ለመተቸት አይምሮ ያላፈረ የክልሉ መንግስት በህዝቡ ዘንድ አመኔታ እንዳይኖረው በፌክ ቶ ሀሰተኛ መረጃዎችን የሚያሰራጭ በሰው ስምና በሰው እውቀት በተከፈተ የፌስቡክ ፔጅ ራሱን እንደ ነጻ አውጪ ኔልሰን ማንዴላ የሚመለከት ወጣት የሲዳማ ክልልም አመራር ነው። ክቡር አቶ ቅዱስ ጣቢያችን ጥያቄ አቀርብልሃል። ወጣቱ አመራር ትላንት በሰው እውቀትና በሰው ስም ነገር ግን በአንተ ስልክ ቁጥር በተከፈተ የፌስቡክ ፔጅ ህዝቡን አታግልሃል፣ በሰው እውቀት ቢሆንም ለውጥም አምጥተሃል። ታዲያ አቶ ቅዱስ ያን የታገልከው ዛሬ በፌክ አካውንቶች ህዝቡ ለመከፋፈል ነውን? ክቡር አቶ ቅዱስ በየቡና ቦታው አመራርን ከአመራር ጎሳን ከጎሳ የሚያጋጩና ሲዳሙ ሚቶ ብሎ የታገለን ማህበረሰብ በፌክ ፕሮፖጋንዳ ለመከፋፈል መጣር ህሊናን አይከብደውም? ምን ወጣቱ አመራር ወደፊት ብዙ ነገር ይጠብቃልና ከመንደር ወሬዎች ወጥተ ለራሴ የሰጠውንም ክብር ቀንሰ ለእውነተኛ የማሳንቱ ቤት ጸሐፊዎች እውቅናን ሰተ ከከፋፋይና አመራሩን ከህዝቡ ከሚለዩ ተራይ ቡና ቤት ወሬዎች እንድትቆጠብ ጣቢያችን ምክር ቢጠ እየለገሰ የሲዳማ ክልል መንግስት ደግሞ ጣቢያችን በሰጠው ጥቆማ መሰረት መጠነ ሰፊ ምርመራዎችን አድርጎ ጥቆማ የተሰጠባቸውን አቶ ታሪኩ ለማንና አቶ ቅዱስ ጋቹ ላይ አስቸኳይ እርምጃ ይውሰድ ሲል ለክልሉ መንግስት ጥሪ ያስተላልፋል። ሼር ኮፒ ሊንክና ሪፖስት ማድረግን አይዘንጉ። ሲዳማ ኒውስ የህዝብ ድምጽ